ደብረ በደብረ ዘይት በደብረ በደብረ ዘይት ዳግም ይመጣል አማኑኤል ለፍርድ፣ ዳግም ይመጣል ይመጣል አማኑኤል ለፍርድ። በስመ አብ ወወልድ ወመንፈስ ቅዱስ። አዳምላ ከሚነገረ ክርስቶስ መግቢያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያኖች እና ና ከምታስተምራቸው ትምህርቶችን አንዱንና ዋነኛው ነገረ ክርስቶስን በቤተ ክርስቲያን ትምህርት ትምህርት ጌታችን ኢየሱስ ክርስቶስን ከቅዱስ ሥላሴ አንዱ አካል ወልድ ሲሆን ከአብና ከመንፈስ ቅዱስ ጋር የተካከለ ባህለኛ ሲሆንም ከመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ጌታችን ሁለት ልደቶችንም አሉት። የመጀመሪያውን ቅድመ ዓለም ያለው እናትንም እናት ከአባት ብቻ የተወለደ ሲሆን ሁለተኛ ድኅርንም ዓለም ያለ አባት ከመቤታችን የተወለደ ነው። ይህንንም አመልክቶ ንጉሱ ዳዊትንም ስለ ቀዳማዊ ልደቱንም ሲናገር አንተ ልጄ ነህ እኔ ዛሬ ወለድሁ ብሏል መዝሙረ ዳዊት ምዕራፍ ሁለት ቁጥር ሰባት ቅዱስ ጳውሎስንም ስለ ህድራዊ ልደቱ ሲናገር የዘመኑ ፍጻሜ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከህግ በታች የተወለደ ልጁንም ላከ ገላትያን ምዕራፍ አራት ቁጥር አራት ተብሏል ይህንንም መሰረትንም በማድረግ ቤተ ክርስቲያንም ጌታችን ሁለት ልደታትን እንዳሉት ትመሰክራለች ቅዱስ ቅዱስ ሳሪዎስንም ቀዳማዊ ልደቱንም በህድራዊ ልደቱ እንድታወቀ በሃይማኖት አበው አስተምሯል። ጌታችንና መድኃኒታችን ኢየሱስ ክርስቶስን በኋለኛ ዘመን ስጋንም ተዋህዶ ሰውንም ቢሆን ከአምላክነቱ ክብሩንም አልጎደለበትም። ይህንን ማለት ጌታችን ሰው ሲሆን አምላክ አምላክ ሲሆን ደግሞ ሰው ነው። ሐዋርያው ቅዱስ ጳውሎስም ይህንም ሲገልጽ እነርሱ በእግዚአብሔር መልክ ሲኖሩ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማትን እንደሚገባ ነገር አልቆጠረውም ብሏል። ኤፌሶ ምዕራፍ ሁለት ቁጥር ስድስት ቅዱስ ጳውሎ ቅዱስ ዮሐንስ አፈወርቅ በቅዳሴ ከአንድነቱ ሳይለይ መጣ ከሶስትነቱ ሳይለይ ወረደ ከሙላቱ ሳይጎል በህፃናት ተወሰነ በማለትንም የጌታችን አምላክን ሲሆን ሰው መሆንም አስተምሯል ወንጌልም ጌታ በምድርም ሲመላለስ ከአባቱ እንዳልተለየ ትገልጻለች። በአባቱ ዕቅፍን ያለ አንድ ልጁንም እርሱ ተረከበው። ዮሐንስ ምዕራፍ 1 ቁጥር 18። ቤተ ክርስቲያናችንም ሐዋርያ ቅዱስ ጴጥሮስንም በቂሳርም የመሰከረውን ሐዋርያ የሰበኩትና ሊቃውንቶቿ ያስተማሩትንም መሠረትን በማድረግ ኢየሱስ ክርስቶስ አምላክ ፈጣሪ እግዚአብሔር መድኃኒትንም ወዘተ እንደሆነ ታምናለች፣ ታስተምርማለች። ቤተ ክርስቲያናችንን ስለ ጌታችን ኢየሱስ ክርስቶስ ማንነትንም አመልክታ አስፍታ የምታስተምር ሲሆን እኛ ግን በጥቂቱ እንደምንከተለው እንመለከታለን። ጌታችን ኢየሱስ ክርስቶስ መድኃኒትን አዳኝ ነው። ሐዋርያዊ ሐዋርያት ቤተ ክርስቲያናችንን ጌታችን ኢየሱስ ክርስቶስን የአዳም ልጆች ሁሉ ከኃጢአት ደዌ ያዳናቸው መድኃኒታችን እንደሆነ ታስተምራለች። ለዮሴፍ በሕልሙ የታየውን የእግዚአብሔር መላክንም ሕዝቡንም ከኃጢአታቸው ያድናቸዋልና ያድናቸዋልና ኢየሱስ ትለዋለ ስል ተናግሯል። ማቴዎስ ምዕራፍ አንድ ቁጥር 21 ሶሪያዊ ቅዱስ ኤፍሬምንም ይህንም ቃል በመያዝንም ዚያድንሆም ለህዝቡ እምሃጢያቶም ህዝቡን ከኃጢአታቸው የሚያድናቸው ነው በማለትንም ተናግሯል። ውዳሴ ማርያም ዘሃሙስ ለኖትንም ለእረኞችንም የጌታችንን መወለድም ያበሰራቸው መልአክ ዛሬ በዳዊት ከተማ መድኃኒትንም እርሱ ክርስቶስ ጌታ የሆነ ተወልዶላቸዋልና በማለት የክርስቶስን መድኃኒትነትን እነግሯቸዋል። ሉቃስ ምዕራፍ ሁለት ቁጥር 11 ሐዋርያ የጌታችን ሐዋርያትም የጌታቸውን መድኃኒትነትን ሲመሰክሩ መዳንም በሌለ በማንም የለም አንደበትም ዘንድ የሚገባ ለሰዎች የተሰጠውንም ስም ከሰማይ በታች ሌላ የለምና በማለት የክርስቶስን ብቸኛ መድኃኒትንም ይገልጻሉ። ሐዋርያን ምዕራፍ የዋር ሥራ ምዕራፍ አራት ቁጥር 12 ሳምራዊቷ ሴትም ስለ ክርስቶስንም ስለ ክርስቶስ የነገረቻቸው የሰፈሯ ሰዎች እርሱ በእውነትንም ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ብለዋል። ሐዋርያት ምዕራፍ ዮሐንስ ምዕራፍ አራት ቁጥር አርባ ሁለት ከእነዚህ በተጨማሪ የሚከተሉ ጥቅሶችንም ይህንኑ ያስረዳሉ። ሐዋርያ ምዕራፍ አራት ቁጥር ሰላሳ አንድ ሐዋርያ ምዕራፍ አስራ ሶስት ቁጥር ሰላሳ ሁለት ሮሚ ምዕራፍ አስራ አንድ ቁጥር 26 ፌልክስ ምዕራፍ 3 ቁጥር 20 ሁለተኛ ጴጥሮስ ምዕራፍ 3 ቁጥር ሁለት ለጌታችን ኢየሱስ ክርስቶስ አምላክ ነው። ስለ ኢየሱስ ክርስቶስ አምላክነትን ነቢያትን ሐዋርያትንም ጌታችን እራሱ በስፋትን የመሰከሩ ሲሆኑ ለአብነትም ያህልንም የሚከተሉ እንመለከታለን።